አቤና ወሸ ወሸ ውሾ ዲልቾ የሚባል ሀገር መጅልስ ይዤ መጥቻ ነው ነበር ሰፈሩ። እሺ ተመልካቾቼ ድንቾ አረቢያን መጅልስ ይዤ መጥቼ አንጥፌ ጨርሻለሁኝ ማለት ነው እንደምትገም በዚህ መልኩ መጅልሱን ገጥመንላቸዋል ማለት ነው። እየተከታተላችሁ ስለምታዝም ከልብ እናመሰግናል። እንግዲህ ሶላር የምትጠይቁ ልጆች አላችሁ። ይሄ የሶላሩ የሚሸጠው የሚሰራው የባለቤት ስልክ ቁጥር ነው። የዚህ ልጅ ማለት ነው። ደውሉ። ለቴሌቪዥን የሚሰራ ሶላር ያው ይዞ መጥቶ ነው እና በጣም ጎበዝ ነው። እኔም እንደምትመለከቱት ወለል እያነጠፍኩኝ ነው። ወለሉ ግርግዳውን ያሳለፍኩበት ምክንያት ልንገራችሁ። አፈሩም ያው መሬቱም አፈር ነው። ግርግዳውም አፈር ስለሆነ መጅሊሴ ምስጥ እንዳይበላ ምስጥ የሚወጣ ከሆነ በጣም ከባድ ነው። ስለዚህ ወለል ምስጥን ያፍናል። እናንተም ቤታችሁ አፈር ከሆነ፣ ግድግዳው አፈር ከሆነ ወለሉ እላፊ ወደ ግድግዳው እያደረጋችሁ ነው የምትቆርጡት ወለል ካለው ምስጥ አይወጣ እና ለዛ ነው ማለት ነው ይሄ ለእናንተም ይጠቅማል ብዬ ነው። ሁለት እሽግ ወለል ነው ይዘን የመጣ ነው እቤቱ። በጣም ትልቅ ቤት ነው። በነገራችን ላይ ከሁለቱ ሽግ ወለል የቀረው ራሱ ትንሽዬ ነው። እስማ አስር ሜትር እንኳን አይሆንም። ትንሽ ግርግዳው የተዛባ ስለሆነ በወንድዱ እኩል አልመጣም አለኝ። እንደምታየት ወጣ ገባ ሆኖ ነበር። ለወላጅ አባታቸው ደግሞ አንድ ሜትር ከሀያ አልጋ አዘዋል። ወለል አንድ ሜትር ትርፍ ወደ ላይ ያስቀርችላቸዋለሁ ሳልቆርጠው ምን ሳልለው ጠቅልዬ እንደምትመለከቱት አልጋው ስር ትርፍ ወለል አለ ማለት ነው። ምክንያቱም በር መግቢያው ጋር እየተበላ ሲመጣ ወለሉን ብቻ ሳብ እያደረጉ መዘርጋት ነው። ለዛ ነው አንድ ሜትር ትርፍ ወለል የሰጠሁትኝ ወደ ላይ። ጎኑ ግን ያው ብክነት ነው በማለት ነው እንጂ አልበቃኝም ነበረ። እና አልጋቸውን የአባባ ሀጂ አባባ እንበላቸው ስማቸውን አላውቅም እና አልጋቸውን እየገጠምንላቸው ነው። እንግዲህ እድሜያቸው እየርዘም የሚያርፉበት አልጋ ይሆንላቸው ማለት ነው። የሰላም እንቅልፍ የሚተኙበት አልጋ ይሆንላቸው። ምንም አይነት ግርግር ያልበዛው ከለሩም እንደምታዩት ለትልልቅ ሰዎች የሚሆን ከለር ነው ማለት ነው። አልጋው ነጭም አይደል ምንም አይደል። የሰላማዊ ሰላም ያለው ቡኒ ከለር አልጋ ሰላም አለው እና በቃ ይህን ይመስላል። ሜትር ከሀያ ነው ያዘዘችኝ፣ እና በምታዩት መልኩ እየገጣጠምን እንገኛለን። ከታች ብረት ነው፣ ከዛ በኋላ ችቡድ ነው፣ ከዛ ደግሞ ፍራሽ ነው ማለት ነው። ፍራሹ ደግሞ ሮያል ቦንድድ ነው ያመጣውላቸው። ነገር ግን ላስቲኩን ቀደዱት፣ ሰውነታችሁ ያማችኋል፣ ላስቲክ ላይ የምትተኙ ከሆነ በሙቀት አንጻር እየቆየ እየቆየ ሽባ ያደርጋቸው ማለት ያደርጋል፣ መጥፎ ነው። እና የፍራሽ ላስቲክ ቀዳችሁ ማውጣት አለባችሁ። ሁሌም ነው የምናገረው፣ ለአባባም ነግሬያቸዋለሁ። እኔ ለቪዲዮ አህል ነው ማለት ነው። አይታችኋል የምሰጠው ትርፍ ወለል ምን አህል እንደሆነ። ያው መጅሊስ በባህሪው ድጋፍ ስላለው ምንም ችግር የለም። ያንን አህል የሚያሰጋ ከጀርባ የቻላችሁ ታህል ትርፍ ወለል ስጡት። ምክንያቱም መጅሊሳችሁ ምስጥ እንዳይበላባችሁ። እና ይሄ ይመስላል የአካባቢው ወጣትም እንዲሁም ደግሞ በገንዘብ ተከፍሏቸው የሚሰሩ ልጆች ናቸው እነዚህ። እንግዲህ ታውቃላችሁ፣ በየአካባቢው እቃ ማውረድ አንድ አይሱዚ ሲሄድ ከታየ የኮቴ ብለው የሚቀበሉት አለ። እውነት እውነት እላችኋለሁ፣ ሶስት ሺ ብር ነው የከፈልኩት እነዚህ ልጆች እያንዳንዳቸው አምስት አምስት መቶ ይደርሳቸዋል ማለት ነው። እቃል ያውም ደግሞ የሚሰሩ መስሏቸዋል። በቃ ብዛትና ማላገጥ እውነት በቃ ይሄ በዚህ እያልኳቸው ይሄ በዚህ እያልኳቸው ራሱ ያው በእርግጥ ያለሙያቸው ላያውቁ ይችላል። ግን በቃ እኔ ላቤን ጠባር እየገጠምኩት እኔ ያውም ሰራተኛ ነበረኝ በእርግጥ ብዬ እየሄደ የሚገጥምልኝ በየሀገሩ ጭኖ የሚሄደ ባለፈ ካንድ ወር በፊት ትልቅ ስህተት ሰራ። እነ ምሆር የሁለት መቶ አርባ ሺህ ብር እቃ ጭኖ ሄዶ መኪና ወደ ገጠር አልገባ ሲለው የልጅቷ ወንድም ቤት ከተማ ነውና አራገፉት። ጠዋት መኪና ፈልገው ወስዶ ገጥሞ አስተካክሎ መምጣት ሲገባው እዛ ወንድሟ ቤት እቃውን ጥሎት መጣ። እጅግ በጣም ነው ያዘንኩት። አንድ ሰው 240 ሺህ ብር አውጥቶ ለተባለለት ሰው ነው እንጂ መወሰድ ያለበት፣ መንገድ ላይ ለወንድምም ብቻ ማንም ዘመድም ቤት ይሆን ተጥሎ አይመጣም ንብረት የውሉእና በጣም አዝኜ ክፉኛ ተጣልቼ ልጁም ከሱቅ አባረርኩትኝ። ምክንያቱም ይሄ መስዋዕት ነው፣ ይሄ አደራ ነው። ይሄ የዋስትና ስራ ነው እና እኔ ደግሞ እንደዚህ አይነት እንትን አልወድም። በቃ ለሆነ ሰው ከታዘዘ ለዛ ሰው መድረስ አለበት ብዬ ነው ማስበው እና እንደዛ አደረገብኝ። ከዛ እንግዲ የሆኔ ብቻዬን እየለፋው ወገኝ ያለው ማለት ነው እንደምትመለከቱት። በእርግጥ ስራዬ ነው፣ ነገር ግን ስለ ደከመኝ የነበር ሰራተኛ ቀጥሬ የነበረው በየቦታው የሚወስድልኝ እና የሚያስተካክልልኝ እውነት ድካም ስሜት ውስጤ እየተሰማኝ ስለነበረ አሁን ራሱ ድክም ብሎ ላበላቡኝ ያለሁ ነገር ግን የልቤን ስላላደረሱልኝ ወጣቶቹ እማምላክን ሶስት ሺ ብር ነው የከፈልኳቸው። ማርያምን ግን በቃ ራሴን ጉንበስ ቀና እያልኩ ስገጥመው የነበረ እያዩትን እንኳን ይዘውት እንጂ የሚቆሙት ራሳቸው የሚሰሩት ነገር አልነበረም እና ምንም ማለት አይደለም። ያው እንደምታዩት ግርግዳው ትንሽ ወጣ ገባ ነበረ። መጅሊሱ ጫፍና ጫፉ አልገጥም ስላለኝ ብዙ ታግዬ ብዙ ለፍቼ የሚሳበውን ስቤ የሚገባውን ገብ አስገብቼ በምታዩት መልኩ እንግዲህ መጅሊሱን ጨርሻለሁኝ ማለት ነው ገጥሜ፣ እግዚአብሔር ይመስገን። እና ይሄ ይመስላል እያያችሁ ስለምታዙኝ ከልብ አመሰግናለሁ። አሁን የቀረው መካዳ ቤቢ መደርደር ነው። ብዙ ጊዜ አዲስ መጅሊስ ሲሆን ድጋፉ ወደፊት ለፊት ሊመጣ ይችላል። በመካዳና ብዙ በመደገፍ ራሱ ይሸጋሸጋል፣ ለራሱ ይስተካከላል። ስለዚህ በድጋፍ ወይም በመካዳው ጠርዝ ጠርዙ ላይ ያስቀመጥኩኝ እያስተካከልኩ ይገኛለው ማለት ነው። እና ይሄ ይመስላል ጋይዝ መጨረሻው። እርግጠኛ ነኝ በጣም የሚያምር መጅሊስ ነው። ነገር ግን ያው ጨርቅ አሁን ይሄ ጨርቅ የሚያዘኝ ሰው ራሱ የለም። በብሉ ብላ ካልቋል። እርሳስ ከለር ነው ያለኝ። ምክንያቱም አንድ ጥቅልል ጨርቅ ሁለት መጅሊስ ብቻ ነው የሚሰራልኝ። ስለዚህ አንድ መጅሊስ ደግሞ ታዞበታል። እዛ የአዲስ አበባ ሰው ነው ይሄን እየሰራው ነበር። በአጋጣሚ መታዋዩትኝና በዚህ ጨርቅ በራሱ ስሪልን ብለው አዘው ሄዱ ማለት ነው። ፉሪ አዲስ አበባ ፉሪ አካባቢ የሚሄድ መጅልስ። ስለዚህ ይሄ ጨርቅ አልቋል እና በእርሳስ ከለር ነው ያለው። እያያችሁ ስለምታዙኝ ከልብ አመሰግናለሁ። ጃሁ